ሰላም ሰላም ሰላም ሙስሊምም ክርስቲያንም እንዴት አደራችሁልኝ አዳር ትዳሮኪ ነው ፋይል እና ፎሮፎር ነው ብቅ ጥልቅ ፈካ ደመቅነን ጠፍጠሽ ጠንቧ ብዬ መጥቻለሁ እንዴት ናችሁልኝ አላችሁ ወይ ምቀኛ ሸረኛውን ያንሳልን ከሴ ምላሰኛ ከወንድ ቦክሰኛ አናግሮ ተናጋሪ ካሰት መስካሪ መድሃን ያለም ይሰውረን ደግ ደጉን ያምጣልን ክፉ ክፉን ያርቅልን ስራችንን ህይወታችንን ኑሯችንን ትዳራችንን ቤተሰቦቻችንን ሁሉ ፈጣሪ ይጠብቀን ይጠብቅልን ከድንገተኛ ሞት ከድንገተኛ አደጋ ይሰውረን እ ሰርታችሁ ውላችሁ ፍንድስ ብላችሁ ፏ ብትን ብላችሁ ኬሻ በጠረባ ለመተኛት ያብቃችሁ፣ አሜን እያላችሁ እናንተ አደራችሁ ወይስ አደረባችሁ? እኔ አድሮ አላደረብኝም አድሬበታለሁ በሚለው ማለት ነው። ዛሬም እንዳልክ እና ሄሉን እንደዚሁ ያበን ይዤ ከቸቸቸች ችብያለሁ ማለት ነው። እና አንድ ነገር ማለት እፈልጋለሁ የሄሊሻና የያብ አድናቂዎች እውነት እግዚአብሔር ረጅም እድሜ ከጤና ጋር ይስጣችሁ፣ መድኃኔ ዓለምን ከእውነት ጋር የምትቆሙ ጀግናዎች ማለት ነው የኔ እንቁዎች፣ የኔ አንበሳዎች። እግዚአብሔር ምስክሬ ነው። ስለ እውነት ማለት ነው። ስለ እውነት የሚቆሙ አንበሳዎች ፈጣሪ ረጅም እድሜ ከጤና ጋር ይስጣችሁ። ውድድድድ ነው ማደርጋችሁ። አያችሁ፣ ትላንትና ሁለት በትላንትና ሁለት ቲክቶክ በአንድ እግር ቆመው ያብ ያብ ንጉስ ያብ ምናምን በቃ ቆፍጣናው ሸንቃጣው እየተባለ ትላንት ቲክቶክሩ የያብ አድናቆት ነው የበዛውና እንዴት ደስ እንዳለኝ መድሃኒዓለምን ደጋፊ የተባለ ሁሉ ያብ ያብ ያብ ነው ሲል የዋለ ቲክቶክ ላይ እና እግዚአብሔርን ስለ እውነት የምትቆሙ ጀግናዎች ናቸው። በዚሁ ቀጥሉ። መድሃኒዓለምን በፊት ያለቀስን የተንፎቀፎቅ ነው ይበቃናል። ስለ እውነት ሚቆም ምንም በቃ እንከንም ማይወጣለት ማለት ነው። እንደው ዳግመኛ ብትወለድ ዳግመኛ እንኳን ብትወለድ እንደ ያብ አይነት ሰው አታገኝም። ዳግመኛ ብትወለድ ማለት ነው። ሰው እግዚአብሔር የሰጠውን ይገፋል። ይከፋል እንዴ? ይገፋል አልኩኝ። በምርቃና ሰው እግዚአብሔር የሰጠውን እንትን ይላል እንዴ? ለማንኛውም ሄሉ ተረጋግተሽ ነገሮቹን አስተካኪ። ብዙ ጊዜ እንደዚህ አይነት ሰው ዳግመኛ ብትወለጂ አታገኝም፣ አታገኝም በፍጹም ማለት ነው። እኔ ፊንጤር ፊንጤር ፊንጤ የምትያትን ነገር አቁሚ። ገባሽ? ልዑል ህይወት አይሆንሽም፣ ልዑል ትዳር አይሆንሽም። ቤትሽ ዘፍዝፈሽ እንትን የምትዩ ማለት ነው። አንቺ እኮ ቀለበት አስረሽ ባለትዳር እኮ ነሽ። ባለትዳር ሴት እንዴት ወንድን ቤቷ ውስጥ አስገብታ ታስተኛለች? ስለዚህ የምታስተካኪውን አስተካኪ። ገባሽ? ፊንጤር ፊንጤር የምትያትን ነገር ደግሞ አቁሚ። ዳግመኛ ብትወለጅ እንዳያባይነ ወንድ አታገኝም። መድኃኒዓለምን ነው ምልሽ። ቆፍጣና ሸንቃጣ፣ በቃሉ የሚጸፋ የሚፀን አደርጋለሁ የሚለውን በተግባር የሚፈጽም እንደዚህ አይነት ወንድ እኮ ነው ሰው ያጣው። እና ነገሮችን አስተካኪ። በሰው ወሬ አትመኝ አትመሪ። በሰው ወሬ እንደው ትዳር ውስጥ ብትገቢ እንደው የሰው ወሬ ሰብሰምተሽ እንደው አግብተሽ ምናምን ልትፈቺ ነው እንዴ? ስለዚህ ህይወትሽን አስተካኪ። በእርግጥ ያም አይተውሽም በዚህም በዛም ብሎ አይተውሽም ሁሌ ልጅነት አያጥቃሽ ኦዴንሶች የሚቆጡሽ ወደው አይደለም እድሜ ልካቸውን ከአንቺ ጋር ስለነበሩ ለውጥ የለሽም በቃ ምንም ለውጥ የለሽም አትለወጭም ሰው በትንሽ ነገር የሚወደውን የሚያፈቅረውን ሰው ይተዋል ቀለበት አውልቆ እንትን ይጥላል የሚወደውን ሰው እንዴ ልዑል ትዳር ሊሆንሽ ነው እንዴ ወይስ ሄሉን አፍቅረሻዋል? በግልጹ ንገሪኝ። ለሄሉ ስሜት ካለሽ መናገር እኮ ነው። አቤት እሱን ይዘሽ የመጣሽ ቀንማ የምንወቅጥሽ ወቀጣ ይታየኛል። ጌታ ሆይ ዋይ እና ደስ ብሎኛል። ኦዶንሱቺ አንድ ሰው አንድ ሰው እንኳን በክፉ ያነሰው የለም ያብል ምዳን ያለም፣ እውነተኛ ሰው ትክክለኛ ሰው ጥፋቴን አጥፍቻለሁ ብሎ በጥፋቱ ያመነ ሰው ይቅርታ፣ ጎንበስ ብሎ የጠየቃ ሰው እንደዚህ አይነት ሰው ታገኛለሽ እንዴ? እንደዚህ አይነት ሰው አንቺ በፊት የምናውቅሽ እየበደሉሽ እንኳን እግር ስር ወድቀሽ ነበር የምትለምኙ አይደለ እንዴ? እናውቃለን እኮ በእንዳልክ እንዴት እንደሆንሽ፣ እግሩ ስር ወድቀሽ አይደለ እንዴ? እሱ በድሎሽ እንኳን የምትለምኘው የነበረው። ዛሬ ግን ያብ ራሱን ዝቅ አድርጎ ስለለመነሽ ነው እንዴ አናትሽ ላይ ፊንኪርኪርኪር ብሎ የወጣው? በነገራችን ላይ ይታረቃሉ፣ እሺ አይለያዩም። እግዚአብሔርን፣ ያብን፣ መድኃኔ ዓለም እራሱ እግዚአብሔር ነው ያመጣላት እግዚአብሔር ነው የሰጣት ልጅቷ አላወቀችም ሰው እናቀች ሰው የሚላትን ኮሜንት አታነብም በቃ በጭንቅላቷ አትመራም በዚህ ልዑል አሰራብሽ እንዴ መተት አሰራብሽ እንዴ እኔ ዝም ብዬ ሳስበው አሰራብሽ እንዴ እንድትቦጨቦጪ እንድትቦጣቦጡ እንዴ በሰላም ማለት እንደዚህ አይነት ፍቅር እንደዚህ አይነት ደስታ እንደዚህ አይነት እንትን ውስጥ ገብታችሁ በሰላም አይደለም የሆነ ነገር አስተካክተውሻል ሉኡል ተብዬው ስለዚህ የምታስተካክዪውን አስተካክይና ወደ ቀድሞ ህይወትሽ ተመለሺ ያብን ከያብ ጋር ህይወትሽን ምሪ አትጃጃይሊ አትጃጃ ህፃንነት የለም ማለት ነው ኧረ እኔ ደስ ነው ያለኝ እግዚአብሔር ቲክቶከሮች እንዴት እንዳስደሰቱኝ እንዳስደስ ሌላ ግሩፖች ራሱ አልቀሩም ትናንትና ቲክቶኩ በያብ ነው የተወጠረው። ማርያምን ስለ እውነት ስለቆመ ማለት ነው፣ ብዙ ሰው ስላዘነብሽ ማለት ነው። አሁንም እኛ ያብን እንድትታይ አንፈልግም፣ አንፈልግም ከያብ ጋር ተስማምተሽ ከመጣሽ ብለን ነው የምንቀበልሽ። እንደውም አልተሰደብሽም፣ አልሰደቡሽም፣ እንደውም በጣም ስለሚወዱሽ ገበሽ፣ ስለሚያከብሩሽ እንደውም አልተሰደብሽም እንጂ እንደ ፊንጥሬሽ ማቢሆን አናት ላይ ነበር የሚያወጡሽ እና ነገሮችን አስተካኪ የአብን የመሰለ እንቁ መቼም አታገኝም። እግዚአብሔርን ማስተካከል ያለብሽ አስተካኪ ድራማም ከሆነ ደግሞ ትክክለኛ ለህዝቡ በአንዴ ልቀቂ። ድሮ ከእንዳልክ ጋር ድራማ ስትሰሩ ሰውን አስነቀላችሁ፣ አስነቀላችሁ በጣም ወገራ ሲበዛባችሁ ምን ታደርጋለች? ወዲያውኑ አዲስ ነገር ይዛችሁ ትመጡና ትለውጡታላችሁ። ሰላም እንደሆናችሁ እንዳላች ችግራችሁን ቶሎ ትፈታላችሁ። ድራማ ከሆነ ማለት ነው። ድራማ ከያብ ጋር ድራማ እየሰራሽ ከሆነ ሰውን አታስጨንቂ። ቶሎ ፍቺ። ሰው እንዲማረርብሽ፣ ሰው እይታሽ እንዲቀንስብሽ አታድርጊ። እይታሽ ነው የሚሞተው። እይታሽ አሁን ከእንትና ከያብ ጋር በፍቅር ስትሰር የሚታይልሽን እስከ አስራ እስከ አስር ቤት እኮ ገብተሻል እኮ። እስኪ ሰሞኑን ኢ አንቺ ብጥብጥ አይስማማሽም፣ ብጥብጥ ከአንቺ ጋር አይሄድ፣ በቃ በህዝቡ የአንቺ ብጥብጥ ሰልችቷል ብሏል፣ ሰለች ሁሌ ሙንጨረሁን። በፍቅር ብትሰሪ ያለ ህዝብ ነው የሚያይልሽ። ስለዚህ ማስተካከል ያለብሽን አስተካ። እኛ እንዲ የምንቆጣሽ ስለምንወድሽ ስለምናከብርሽ ነው። የማይወድሽ ሰውማ ባይ ባይ ባይ እያለ ከስርሽ ጨሞጭ ማን እንደዛ እንቁራሪታ አይነ አጠገብሽ ያለው ልዑል መሽገር እባብ እባብ እኮ ነው። እባብ መሽገር እባብ የልጅቷ ህይወት እንዲስተካከል የማይፈልግ ምቀኛ ይሄ በስር ሰውን የሚያይኩ ሰው እባብ እባብ። አሁን እንዲያደል ከለሞ በጎን አይቶ አይደል የሚከልም እባብ ነው እሱ። ለማንኛውም ህይወትሽን የምታስተካኪ ከሆነ አስተካኪ፣ ድራማም ከሆነ ህዝቡን ቶሎ አሳውቂ ቶሎ አሳውቂ፣ ብዬ ነው የማስበው። ግን አድናቂዎች፣ ፈጣሪ ይጠብቃችሁ። መድኃኔዓለም ከእውነት ጎን የምትቆሙ እግዚአብሔር ይጠብቃችሁ። ማንም ሰው ማንም ሰው እሱ ያብን ያጥላለው ምንም ያል በእሷ ነው በብዛት ሰው ያዘነበት በእሷ ነው ህዝቡ የተናደደብ። ስለዚህ የምታስተካኪውን አስተካኪ። ከእሱ ጋር የምትታረቂ ከሆነ አስታርቂ። በቃ መታረቅ አለባችሁ አለባችሁ። ስቀጥል ደግሞ እንዳልክ የትላንትና እንዲው ኧረ ኧረ ደግሞ አንዷ ምን እንዳልክ ኳሽ ማገል ለኳል እንዳልክ ኳሽ ማገል ለኳል። ምን ታመጣለ ሸርፍ ሙጀሊያ፣ ምን አመጣለው? እይታው እሱ አበባውን እየደፈጠጠ ነው የመጣው እየደፈጠጠ አንተም ደግሞ እንዳልክ አንተም የሆነ በቃ እራስን አትጉዳ፣ እራስን አትጉዳ፣ በሽተኛ አትጉዳ። ከእጅ የወጣ ነገር ተመልሶ አይገባም። ምክንያቱም አሁን ተመልሳ ብትገባ ራሱ ከአንተ ጋር ደስተኛ ህይወት የምትኖር አይመስለኝም። አላውቅም፣ ግን ራስን ባትጎዳ ጎዳ ደስ ይለኛል። የማታገኘው ሰው ጋር ራስን ባትጎዳ ጎዳ ደስ ይለናል። በፊት በጣም ወደነሃል፣ በጣም ደግፈንሃል። አንድ ላይ እንድትኖሩ ብዙ ጥረን ነበረ። ይህቺ ቀን ደግሞ እንደምትመጣ እናውቅ ነበረ። ብዙም ጊዜ ደጋግመህ ነግረናል። እግሯን ትልሳለ አለ እግሯ ስር ወርቀ ይቅርታ የምጠይቅበት ዘመን ይመጣል ብለንህ ነበር የሚል ከሆነ ስለዚህ አንድ እንትን የተባለ ነገር እንትን የሚባል ያለ አይመስለኝም። ለማንኛውም ሄልሻ ህይወትሽ የምታስተካኪ ከሆነ አስተካኪ፣ ወደ ራስሽ ተመለሺ። የሚጠቅምሽን ሰው ነው እያጣሽ ያለሽው ለጓደኛ ተብሎ ትዳር አይበተንም። ለጓደኛ፣ ለፍቅረኛ ተብሎ ከጓደኛሽ እኮ ፍቅረኛሽን አስበልጠሽ መሰለኝ ወደ ትዳር ዓለም የሚገባው። ስለዚህ እየወደድሽው እሱም እየወደደሽ እያፈቀረሽ እንዴት ነው ለጓደኛሽ ብለሽ ሰውን የምትፈቺው? ቢቻለሽ ሁለቱንም ማስታረቅ አለብሽ ልዑልና እሱን ከዛን ከህይወትሽ ልዑልን ማውጣት ነው ያለ። ከህይወትሽ ልዑልን አውጥተሽ ህይወትሽን ኑሮሽን ኑሪ ኑሪ በቃ። ሰው ሲመክርሽ የሰውን ጨዋታ ስሚ። ሰው የሚልሽ የሚጠቅምሽን ነው እንጂ የሚጎዳሽን አይደለም። በቃ ዝም ብለሽ እንደ በግ አትገፊ። ጓደኛ ገደል ነው የሚከተው። ጓደኛ አርዶ መቃብር ውስጥ ነው የሚከተው። ጓደኛ ዱባይ፣ ቤሩት ውስጥ የተከሰተውን አይታችኋል አይደል? የገዛ ጓደኛዋን ሰውነቷን ቆራርጣ ባህር ውስጥ ከታ በሻንጣ አድርጋ ሜዳ ላይ ጓደኛን እንዳታም ነው። እግዚአብሔርን ጓደኛን እንዳታም ነው። አብሶ አረብ ሀገር ያላችሁ ሰዎች ጓደኛን እንዳ በቤሩቷ ልጅ ተማሩ። የገዛ ጓደኛዋን ስጋዋን አእጆቿን ቁርጥርጥ አድርጋ በሻንጣ ውስጥ ወንዝ ድራ ወንዙ ተፍቷት የተገኘችው ከዛም በካሜራ ጓደኛዋ እንዴት እንትን እሷን ገላ ስትወጣ እየተያዘው ካሜራ ነው ያለ። ስለዚህ ጓደኛን አትመኑ። ጓደኛ መልሶ ገዳይ ነው፣ መልሶ ያጠፋችዋል። የአሁን ዘመን ጓደኛ ጥሩ አይደለም። ስለዚህ ሄሉ የምትወጂውን ፍቅረኛሽን ያብን ቀጥይ። ሰው ሁሉ ወዶልሻል። ሰው ሁሉ ከሱ ጋር እንድትሆኚ ይፈልጋል። ለም አንቺ ኮነሽ ከሱ ጋር ደስተኛ ህይወት የምትኖሩ ሰው ግን ያንቺን ደስታ ስለሚፈልግ ያንቺን ውድቀት ስለማይፈልግ ነውና ከሱ ጋር ታርቃችሁ ያብ ደግሞ የሚቻልህን ያህል እንደምታደርግ ተስፋ አደርጋለሁ። ትላልቅ ሽማግሌዎች ይዘ መሄድ ትችላለ። የቤተ ክርስቲያን አባቶችን ይዘ ሂደህ ነገሮችን ማቀዝቀዝ ትችላለ ብዬ አስባለው ማለት ነው። ሲቀጥል ደግሞ አሁንም በድጋሚ ወደ ራስሽ ተመለሺ። ያብ ካመለጠሽ ዳግመኛ ብትወለጂ እንደ ያብ አይነት ቆፍጣና፣ አስታዋይ፣ ሸንቃጣ፣ የተናገረውን በተግባር የሚፈጽም ወንድ መቼም አታገኝም። አንዳንደኛ ሴቶች ከእጃችን ሲያመልጠን ልክ እንዳልክ አንቺ ከእጁ አምልጠሽ አሁን ደም እንደሚያነባው አንቺም ያብ ከእጅሽ ሲያመልጥሽ እንዲህ ደም አንባትሽ አይቀርም። ስለዚህ ነገሮችን በጊዜ ፍቺ ማለት ነው። በነገራችን ላይ ሴት እኮ አቶ አይደለም፣ ብዙ ሴቶች አሉ። እንደዚህ አይነት ወንድን ማንም ሴት ይፈልገዋል። ስለዚህ አንቺነትሽን፣ ማንነትሽን፣ ጥንካሬሽን ወዶ ነው የመጣው እና ይሄንን ነገር ባትገፊ ጥሩ ነው። እኔ ምን አይነት አይነት ላምች መጋኛው ቃቢ አላቅም። ወንድን ትቀርብ ከዛን ጆሮ ግንድት ያለሽ ወንድን ከዛን ጆሮ ግንድት ያለሽ ሶስተኛ ወንድ ደርሷል ማለት ነው። አሁን ደግሞ ወዴት እንደምትጂ ፈጣሪ አምላክ ያውቀዋል ማለት ነው። ስለዚህ ነገሮቻችሁን ፍቱ። ድራማም ከሆነ የምትሰሩት ህዝብ ይሄን ያህል እስኪ አታድርጊ። ከእንዳልክ ጋር ስትሰሪ ድራማ ከሆነ ቶሎ ነው የኮሜንትን እንትን አይታችሁት ቶሎ ብላችሁ ነው የምትፈቱት ይሄንን ነገር ከያብ ጋር ስትሰሪ ፍቺ በፍቅር ብትሰሪም ዓለም ነው የሚያይሽ። እንደውም በፍቅር የምትሰሩት ነው እናንተ በደንብ የሚታይላችሁ ማለት ነው። ስለዚህ ሄልዬ በሰዎች ዘንድም ለምን ትጠያለሽ? በሰዎች ዘንድም ለምን ሰው እንዲተፋብሽ ታደርጊያለሽ? በሰዎች ዘንድም ለምን ትንቋሸሻለሽ? ለምን ለምን ትገመቻለሽ? ለምንስ ቤተሰብን ታሰድቢያለሽ? እናትና አባትሽ አንቺን ክብር ነው ማየት የሚፈልጉት። እናትና አባትሽ ትልቅ ደረጃ ደርሰሽ ወግ ማረግ ፍሬሽን ነው ማየት የሚፈልጉት። እግዚአብሔር ሲሰጥሽ ደግሞ አንቺ እየገፈተርሽ እየሸኘሽ ነው። ስለዚህ ያብ በሆነ አጋጣሚ በወንድምሽ አጋጣሚ እ አድርጎ ፈጣሪ አዙሮው ወደ አንቺ ያመጣው። አንቺ ደግሞ ፈጣሪ የሰጠሽን አልፈልግም፣ ፈጣሪ ሆይ አልፈልግም፣ ይቅርብኝ እያልሽ የእግዚአብሔርን ዓይን እየወጋሽ ነው። ስለዚህ ነገሮችሽን ፈተሽ፣ ችግርሽን ፈተሽ ቤተሰቦችሽንም አስደስቺ። እኛም እስቲ እፎይ እንበል እንረፍ። አንቺን ከደገፍን ጀምሮ ሰላም ምናምን አግኝተን አናውቅም። ሁሌ በቃ ትካዜ፣ ሁሌ ፍርሃት፣ ሁሌ ጭንቀት ነው እና ለእኛም ሰላምን ስጭን። ህይወትሽ ራሱ ተረጋግቶ ቁጭ ይበል። ይሄ ፍንቅር ፍንቅር ፍንቅር የሚለው ነገር ማለት ነው። በቃ በትንሽ ነገር እንትን ይላል። የሚወድሽን ሰው ባታጪ እኔ ደስ ይለኛል። ገባሽ ታቂያለሽ አይደል? አንቺ ወደሹ ነው አደለ? እንዳልክ አልወዳትም ሲል ፍቅር እንዳልክ ጋር ሳይኖር ቀርቶ አደለ፣ የአንቺ ኦቨሩ ነው ከሱ ጋር የተለያይሽው። አሁን ግን ያንቺም ያብን ተወጅዋለሽ እሱም እሱም ያብን ተወጅዋለሽ እሱም ይወድሻል። ፍቅራችሁ እኩል ለኩል ነው። ስለዚህ ሁለታችሁም ስለምትዋደዱ ማንም በመሀላችሁ የሚገባ ነገር የለም። ልጁ እኔ ህይወት ጨርሻለሁ፣ ከልጅቷ ጋር ያለኝን ነገር ዘግቻለሁ። አንቺን ነው ማገባው፣ አንቺ ነሽ አካሌ እያለሽ ነው ማለት ነው። አንዳንድ ልጆች ደግሞ አላችሁ፣ ልጅቷን ለምን ተከትሏት ሄደ ለምትሉት እሱ ተናግሯል። ልጅቷ አዲስ አበባን አታቅም፣ አዲስ ነች እና ጌስት ሀውስ ነው ያዘችው። እዚህ ማንም የላትም፣ ስለዚህ ትጠፋለች፣ መንገዱን አታቀውም ብሎ ነው ተከትሏት ሄደው እንጂ በሌላ ነገር አስቦ አይደለም። ሀገሩን ካላወቀችው አውየት ብላ ነው የምትገባው። ስለዚህ እሱ ነው ተከትሎ ሄዶ ልጅቷን አረጋግቶ ቤቱ ቤቱ አስገብቷት ወደ ራሱ እንትን የሚለው ይሄ ነው የተከሰተው እንጂ ልጅቷን አፍቅሮ ወዶ አይደለም። ደግሞ ልጅቷ ምናልባት አለ እናንተ የማታቁት ልዩ ባህሪ አላት ብሎ ብሏል። አደለ ምናልባት ራሴን አጠፋለሁ ወይን ራሴን ከፎቅ ዘቀዝቃለሁ ካለችው፣ ልጅቷን ያረጋጋትና ሁሉን ችግሩን ቁጭ ብሎ ከፈታ በኋላ ወደ ሄሉ ነው የመጣው። ከአሁን ወዲህ ልጅቷ በመሃላችን አትገባም፣ ምንም የሚመጣብሽ ነገር የለም፣ ሁሉን ጨርሻለሁ። እኔ አንቺን ማጣት አልፈልግም ነው እያለ ያለው ማለት ነው እና እንደዛ ነው እያለ ያለው አንቺ፣ እውነት ልዑል ለልዑል ምንም አይነት እኔ ሳስበው አሁን ለልዑል ስሜት ያለሽ ነው የሚመስለኝ ሳስበው ማለት ነው። ምክንያቱም ለጓደኛ ብሎ ማንኛውም ሰው ፍቅረኛን አይፈታም። ወንድና ወንድ ሊጣላ ይችላል፣ ሊቧቀስ ይችላል። ገባችሁ? እነሱ ወንድ ናቸው። እነሱ በችግራቸው ወይ ታስታርቂ ያለሽ እኮ። እና ጓደኛዬን ደብድብ አልተብሎ እኮ ትዳር አይፈታም። እናትዬ ምን ሆነሽ ነው? ስለዚህ ስሜት የለሽማ። ስሜት ካለሽ ግን የምትወጂውን ሰው በፍጹም ለማጣት አትሞክሪም በፍጹም። ያ ያንቺ ነው፣ አንቺም የሱ ነሽ። በቃ አላማሽን አስተካኪ፣ ሰው የሚልሽን ስሚ። ገባሽ? ህይወትሽን የምትኖሪው አንቺ ነሽ እንጂ ጓደኛ፣ እናት፣ አባት አይደለም። አንቺ ነሽ የምትኖሪው ማለት ነው። ገባሽ? ፍቅረኛሽ ከጓደኛሽ እኩል ማመዛዘን የለም። ፍቅረኛሽ ከጓደኛሽ በልጦ መገኘት ነው። ጓደኛሽ ከፍቅረኛሽ በታች ነው ማድረግ ያለብሽ። እንደዛ ብዬ ነው የማስበው። ልዑል የሚባል ልጅ ከቤትሽ ማስወጣት አለብሽ። ቀለበት አስረሽ እንዴት ነው ጨርቁን ጠቅልሎ አንቺ ጋር የሚመጣው? ባለትዳር እኮ ነሽ። ስለዚህ ነገሮችን ፍቺ ብለን ነው በድጋሚ። አሁንም እኛ ኦዲንሶች አልጠላንሽም፣ ነገር ግን እንድትለወጪ፣ በዚህ አላማሽ ግግም አትበያ እያልን ነው የምንቆጣሽ፣ የምንመክርሽ። የሚመክርሽ ሰው የሚወድሽ ሰው ነው። የሚቆጣሽ ሰው የሚወድሽ ሰው ነው፣ የሚጠላሽ ሰው አይደለም። እንዲህ ስንናገርሽ ሌላ ነገር ብለሽ እንዳታስብ እኔ ከመናገርም ከመቁ በፊትም ታውቂኛለሽ ኃይለኛ ነኝ አይደል? በቴሌግራምም ስናወራ እኔ ኃይለኛ ኃይለኛ ነኝ፣ ንግግሬ ኃይለኛ ነው። ስለዚህ እኔን ታቂኛለሽ በፊትም አሁንም፣ አንድ አይነት ስታጠፊ ሙልጭ አድርጌ ነው ምቆጣሽ። ትክክል ደግሞ ስትሆኚ ደንደን ደንቁላል ነው ምደግፍሽ። ስለዚህ አሁን ስተት ሰርተሻል። ስተትሽን ማረም አለብሽ። ያብ ደግሞ የሚቻልህን ሁሉ ጥረት አድርግ። ሲቀጥል ደግሞ አንተ ልዑል ተብዬው በአንተ ምክንያት ይሄ ህይወት የተበጠበጠው፣ ይሄንን ህይወት ራስ ማስተካከል አለብን። ሲቀጥል ደግሞ ኪራ ሄሉን ጠንቅቀት አቃለ አሁን ኪራ አንተ ህይወት ተበጥብጠዋል። በሰው ወሬ ጓደኛ ጓደኛህና አንተ ፍቅረኛ ተበጣብጣችኋል አለ። ሄሉም በልዑል ምክንያት የያብና የሄሉ ህይወት እየተበጠበጠ ነው። ስለዚህ አንተ ማስታረቅ አለብህ፣ በመሀል መግባት አለብህ። ሰውን የሚያስታርቅ እንትን ነው አደለ? በእግዚአብሔር ዘንድ በረከትም ነው። ስለዚህ ሁለቱን እንድታስታርቅልን በክብር ኮፊያዬን አውልቄ ጎንበስ ቀና ብዬ እጠይቃለሁ ማለት። ቅጥል ደግሞ ልዑልንም ይቅርታ እጠይቀዋለሁ አለ። ከዚህ የበለጠ ይፈንዳላት እንዴ? ልጁን ሳስባት ራሱ ታናድዴ። እንደው አጠገቧ በሆነማ ጆሮዋን ይዤ ምሽልን ይሄ ወደ ላይ ባነሳዋት። እንደው ይህ ልዑልንም ይቅርታ መጠየቅ ካለብኝ እጠይቃለሁ ብሏል። ስለዚህ ነገሮችን ቆጭ ብለሽ አስቢ። ይሄ ሰው ካመለጠሽ ዳግመኛ ዳግመኛ እናትሽ ማህጸን ብትገቢ እንደዚህ አይነት ሰው አታገኝም ብዬ ነው የማስበው ማለት ነው። ያብ ደግሞ አደራህ ለበቀል እንዳትሄድ። ትናንትና አካሄድ መሬቱን ድው ዋርግ ተክነ ሄድከው እና ዋጋሽን ሰጥሃለሁ ወይም ዋጋህን ሰጥሃለሁ። ሕይወቴን እንደበጠበትክን ነው የሚመስለው ደግሞም እንደማትተኛ እንደማትተዋት እኛ ምንተማመናለን። ካልሆነ ደግሞ ጥለፋት፣ ጥለፋት። ምን ታመጣለች? ጥልፍ ፈርግተው ሰዳት። አዎ እኛ ምናጨበጭባለን። ጥለፍ ጥለፋትና ሽር ጉድ ብለ ጥልፍ ፈርግተ ሽማግሌ ትልካለ ታገባለ። አዎ ጠለፋት ቀብቷል። በቃ ይጥለፋት። እንዲ ያስቸገረች እኮ ከልውል ቂጥቂጥ አልወጣም አለች እኮ ፍቅርና ጓደኛ አንድ ላይ እሄዳለሁ፣ ወይም ጓደኛሽን ጓደኛ ትርቄያለሽ። ፍቅር ህይወት ስትጀምሪ ከጓደኛ መራቂ ይጀምራል፣ መቀነስ ይጀምራል። ስትገናኚ ከፍቅረኛሽ ጋር ነው ጓደኛሽ እንጂ ቤትሽን አጋድመሽ አይደለም። ለማንኛውም ወዳቸዋለሁ፣ አክብራቸዋለሁ። መልካም ውሎ